እንኳን ለበዓታ ለማርያም ወራዊ በዓል አደረሳቸው አደረሰን። ቅድስተ ቅዱሳን የንጽህተ ንጹዋን ቅድስት ድንግል ማርያም ምልጃዋና በረከቷ ይለየን ለዘላለሙ አሚን። በስቲ ቀን ስለ ንጽህተ ንጹዋን ቅድስተ ቅዱሳን ከተመረጡ የተመረጠች ከተለዩ የተለየች ከተከበሩ የተከበረች ስለመቤታችን ቅድስት ድንግል ማርያም ከወላጆቿ ተለይታ በዚች ቀን ወደ ቤተ መቅደስ የተገባችበት ዕለት ነው። ዳግመኛም በዚች ቀን ለኢትዮጵያ ነገስታት ለዘራ ያዕቆብ ለበእደ ማርያም ለእስክንድር የሰራዊት አለቃ የሆነ ቅዱስ አምደ ሚካኤል አረፈ። የዚህም ቅዱስ አባቱ ስለ ጌታችን ስለ ኢየሱስ ክርስቶስ አስቀድሜ እግዚአብሔርን አመሰግናለሁ። ስላንቺም የወዳሴሽ ወሬ ሾሪ በዓለም ሁሉ ተሰምቷልና በመንፈስ ቅዱስ እንደተናገርሽ እንዲስቴ ኖ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። በእውነት ምስጋና ይገባሻል እግዚአብሔር እናቱ ሁነሻልና። በእውነት መደነቅ ይገባሻል። ዓለምም ሁሉ በማልጁ የያዘ እርሱን ወልደሻልና። በእውነት ብፁዓን ይገባሻል ለእውነተኛ ፀሐይ መውጫ ሆነሻልና። በእውነት መመስገን ይገባሻል ለማለዳው ኮከብ ምሥራቅ ሆነሻልና። በእውነት መደነቅ ይገባሻል ለጥምቀት ልጆች መመኪያ ሆነሻልና። በእውነት ብጽዕና ይገባሻል ለሃይማኖት መሠረት ጽናት ሆነሻልና። ከኪሩቤል ክብር ገናንነት ላንች ይገባል። ከሱራፌል ሙዳሴ ከመላእክት ምልልታ፣ ከመላእክት አለቆችም ዝማሬ ላንቺ ይገባል። ከነቢያት ትንቢት፣ ከሐዋርያት ስብከት ላንቺ ይገባል። ከቅዱሳን ሰማያታት እናታችን መባል ከመሃይምናንም እመቤታችን መባል በክርስቲያንም ሁሉ አፍ የመድኃኒታችን ቀንድ መባል ላንቺ ይገባል። ከመሲያውያን ነገሥታት አፍ ንግሥታችን መባል ከሎላንም መላእክት በላይ ከፍ ከፍ ማለት ከታችኞችም ፍጡራን ለአንቺ መገዛት ይገባል። እንግዲህ አንቺ ከሰማይ ትበልጫለሽ ከተራሮችም ከፍት ያለሽ። ስላንቺም እንዲህ ይላለሁ፣ ከፀሐይ ብርሃን ከጨረቃም ድምቀት አንቺ ትበልጫለሽ። ስላንቺ እንዲህ ይላለሁ፣ ካሪዮ መልክ ካሪዮ መልክ ከመብረቅም ብርሃን አንቺ ታበሪያለሽ። ስላንቺ ደግሞ እንዲህ ይላለሁ፣ በሰማይ ካሉት ጓም መላእክት ትከብሪያለሽ፣ ከመናብርትም ከስልጣናትም ትቀደሻለሽ። ዳግመኛ በዚች ቀን ለኢትዮጵያ ነገሥታት ለዘርአ ያዕቆብ፣ ለበእደ ማርያም፣ ለእስክንድር የሰራዊት አለቃ የሆነ ቅዱስ አምደ ሚካኤል አረፈ። የዚህም ቅዱስ የአባቱ ስም ግላውዲዮስ የእናቱ ስም ኤልሳቤጥ ነው። እነርሱም በዚህ ዓለም ገንዘብ ይልቁንም በሃይማኖትና በበጎ ሥራ የበለጸገው ናቸው። ይህንንም ቅዱስ በቅዱሳን አርባይቱ እንስሳ በዓል ወለዱት። ስሙንም አምደ ሚካኤል ብለው ሰየሙት። የተወለደም አንድ ዓመት ሲሆነው በቅዱስ ሚካኤል ቤተ ክርስቲያን ከመንበሩ ከርሳ አመር ውስጥ ማንም ያየው ሳይኖር እየድሃ ገብቶ ሶስት ቀን ሰነበተ። ወላጆችም እርሱ እንደሞተ ተጠራጥረው እያለቀሱለት ኖሩ። ከዚህም በኋላ በሶስተኛው ቀን ቄሱ ሊያጥን ሲገባ ዕጣንንም ሲፈልግ በከርሳ አመር ውስጥ ሕፃኑን በሕይወት አገኘው። በበታቹም ምንም ምን ጉድፈት አልነበረው። ቄሱም ለወላጆቹ ነገራቸው። እነርሱም እጅግ ደስ እያላቸው መጥተው ከዚያ ወሰዱት። ከዚያን ጊዜ ጀምሮ በጥበብና በእውቀት አደገ። ነገስታት ገዢ እስካደረጉት ድረስ በቤት ውስጥ በሚሰራው ላይ ሁሉ አሰለጠኑት። እርሱም ለዶዎች በፍርዱና በመጽዋቱ አባት ሆናቸው በገንዘቡም አብያተ ክርስቲያኑ ሁሉ አደሰ። በጾሙና በጸሎቱ በመጽዋቱ በቅዱሳንም የጸሎት እርዳታ በወዲያም በወዲህም ሀገሮችን የሚያጠፉ ጠላቶችንና አመጸኞች ጠፉ። ጠላቶችም ሁሉ ለነገስታቱ ተገዙና ግብርን ገበሩ። የዚህም ቅዱስ አምደ ሚካኤል በልቡ በእግዚአብሔር ፍቅር የታሰረ ነው። በተጸለየበት ውሃ ሳይጠመቅና ሳይጠጣ አይመገብም ነበር። ገንዘቡንም ሁሉ በምጽዋት ጨረሰ። እግዚአብሔርም በጎ ስራውን ባየ ጊዜ እንዲፈተን ፈቀደለት። መፀኞችም ሰዎች በእርሱ ላይ ተነሱ። እንዲገድለውም በንጉሱ ዘንድ ባሰት ነገር ወነጀሉት። ንጉሱ ግን እጅግ ስለሚወደው ራራለት። በነገራቸውም በዘበቱበትና ባስጨነቁበትም ጊዜ ከጭንቀት የተነሳ ወደ ሩቅ ሀገር አስሮ አጋዘው። መላእክት አለቃ ቅዱስ ሚካኤልም የሚረዳው ሆነ። ሰማያዊ ህብስት የወይን ጽዋ እያመጣለት ይመግበው ነበር። ቅዱስ ቁርባንንም መቀበል በሚሻ ጊዜ የክብር ባለቤት የሆነ የክርስቶስ ሥጋውና ደሙን አምጥቶ ያቀብለው ነበር። ከዚህም በኋላ እኒያ ነገረ ሰሪዎች ይገድሉት ዘንድ ንጉሥ እንዲፈቅድላቸው ተማከሩ። በፈቀደላቸውም ጊዜ ወደ ንጉሥ የፍርድ ሸንጎ አምጥተው ገደሉት። በዚያችም ሌሊት እግዚአብሔርን የሚፈራ አንድ መነኩሴ በድኑን ጋይ ተነስቶ ሄደ። እስካሁንም ሲያጥኑ ሦስት መላእክትን አገኛቸው። እነርሱም እንዳልወሸ በያው እግዚአብሔር ስም እየማለ ይህን ተናገረ። ዳግመኛም የብርሃን ፋና ከሰማይ ሲወርድለት ብዙ ቀን የተመለከቱም አሉ። ንጉሱም ይህም በሰማ ጊዜ አዘነ፣ ተጸጸተም፣ በጎ ስራውንም ሁሉ አሰበ። እነዚያንም ሐሰተኞች ረገማቸው፣ በሞትም ቀጣቸው። ቅዱስ አምደ ሚካኤልም በአባቶቹ መቃብር አክብረው እንዲቀብሩ ታዘዘ። እርሱ ቅዱስ እንደሆነ በበጎ ስም አጠራን እንዲጠሩት እንጂ ስሙን በክፉ እንዳይጠሩ አዋጅ አሳወጀ። መታሰቢያውንም አቆመለት። ልጆችንም አከበራቸው። እጅግም ወደዳቸው። ከዚህም በኋላ ልብነ ድንግል በነገሰ ጊዜ ከእርሱ ጋር ያለውን የአባቱን የበዕደ ማርያምን ቃል ኪዳን ሰምቶ ከዚያ ፍልሰው ወደ አትሮኖስ ማርያም እንዲወስዱትና በዚያ በነገስታት መቃብር እንዲቀብሩት ታዘዘ። የዚህ ቅዱስ በረከቱና ጸሎቱ በሁላችን ላይ ይደር ለዘላለሙ አሚን።